ክብሯትና ክብሯን ተመልካቾቻችን፣ ይህ ከሀዲያ ቴሌቪዥን ለጤናችን የተሰኘው ሳምንታዊ ፕሮግራማችን ነው። እንግዲህ እንደሚታወቀው ለጤናችን ፕሮግራም ከዚህ በፊት የተለያዩ ዶክተሮችን በመጋበዝ ስለተለያዩ የጤና እክሎች ውይይት ሲያደርግ ቆይቷል። ታዲያ ዛሬም ስለ አፍ ካንሰር ለመወያየት በንግስት ሌኒ መሐመድ መታሰቢያ ኮምፕሬዚቭ ስፔሻላይዝድ ሆስፒታል የአፍና የፊት የመንጋጋ ቀዶ ሕክምና ስፔሻሊስት የሆኑትን ዶክተር ታምሩ ካውጫ ጋብዘናል። አብሮነታችሁ አይለየም። ሰላም ዶክተር እንግዲህ በቅድሚያ እንኳን ደህና መጡ። እንኳን ደህና ቆያችሁ። እዚህ ለህብረተሰቡ መረጃ ለመስጠት ግንዛቤ ለመፍጠር ስለተገኙ እናመሰግናለን። እኔም በጣም አመሰግናለሁ። እንግዲህ የመወያያ ርዕሳችን ስለ አፍ ካንሰር ነው። ከዛ በፊት ግን ካንሰር በራሱ ምንድን ነው? መልካም ካንሰር ከበሽታዎቹ አንዱ ሲሆን ነገር ግን ከሌሎች በሽታዎች በጣም አስቸጋሪ የሚያደርገው ካንሰር በባህሪው የሰውነታችን ውስጥ ያሉ ህዋሶች መቆጣጠር በማንችለው ፍጥነትና ቁጥር እያደጉ ሲመጡና ወደ ሌላኛው የሰውነት ክፍል ሲሰራጭ ያኔ ካንሰር እንላለን። ካም እንግዲህ የአፍ ካንሰር ምንድን ነው? የአፍ ካንሰር ስንል ከአፍ የሚነሳ ካንሰር ነው። ከዛም ከምላስ ሊሆን ይችላል፣ ከከንፈራችን ሊሆንም ይችላል። ወይም ምላስ በታች ያለው የሰውነታችን ክፍል ወይም ፍሎር ኦፍ ዘ ማውስ በምንለው የሰውነታችን ክፍል የሚነሳ የካንሰር አይነት ነው በእንግሊዝኛ ኦራል እስካም ሴል ካርሲኖማ ነው የምንለው እና ይሄ አይነት ካንሰር ደግሞ በዋናነት የምነሳው በአፋችን ውስጥ ካሉ እስካም ሴል ከሚባሉ ሴሎች ነው የሚነሳው። መልካም እንግዲህ ለአፍ ካንሰር በጣም የተለመዱ የሚባሉ አጋላጭ መንስኤዎች ምንድን ናቸው? መልካም ለአፍ ካንሰር በዋናነት መንስኤ ወይም ተጋላጭ ከሚያደርጉ አንደኛው የሲጋራ ማጨስ ነው ወይም ትምባሆ ነው ምንለው፣ ቶባኮ እንለዋለን። ሲጋራ በማጨስ ወይም ሺሻ በመሳብ ወይም ሌላኛው ደግሞ ሁለተኛው የአልኮል መጠጥ። ሶስተኛው ደግሞ ተጋላጭ ከሚያደርጉት ውስጥ ኦንኮጀኒክ ቫይረስ የሚባሉ የቫይረስ የሚያመጡ ካንሰር የሚያመጡ ቫይረሶች አሉ። በዋናነት ሁማን ፓፒሎማ ቫይረስ የሚባል ነው። በተለየ ደግሞ ከዚህ ውስጥ የአንዱ ዝርያ ሁማን ባብሎማ ቫይረስ ወይም ኤችቢቪ 16 ወይም 6 የሚባለው ነው በዋናነት የሚመጥ። ሌላኛው ደግሞ የተመጣጠነ ምግብ አለማግኘት ለአፍ ካንሰርም ሊያጋለጥ ይችላል። ተመልካቾቻችን፣ ስለ የዛሬው እርዕሳችን ስለ ኦራል ካንሰር ነው። እንግዲህ ስለ አፍ ካንሰር ምንነት፣ መንስኤዎች መከላከያ መንገዶች፣ ህክምናዎች እየተወያየን እንገኛለን። እና አብሮነታችሁ አይለየን። እንግዲህ ዶክተር ሌላኛው ሰዎች ልብ ማለት ያለባቸው መጀመሪያ አካባቢ የሚታዩ የአፍ ካንሰር ምልክቶች ምንድን ናቸው? የአፍ ካንሰር ምልክቶች የሚባሉ በዋናነት በመጀመሪያ ከአፍ ውስጥ የሚነሱ እባጭ ሆነው ከዛ በኋላ ከሶስት ሳምንት በላይ የማይድኑ ሌላኛው ደግሞ እባጮች ሆነው ግን ህመም በጣም ተከታታይ ቀጣይነት ያለው ህመም ሲሰማቸው፣ ከዛ ሌላው ደግሞ ብዙ ጊዜ ደግሞ የካንሰር ባህሪው ጥርስን የሚያቅፈውን አጥንት እየበላ ሲሄድ ብዙ ጊዜ ጥርስ መነቃነቅ ሊኖር ይችላል፣ ካፍ እስከሚነሱ። ሌላኛው ደግሞ የመዋጥና መብላት ይቸገራል። በተለይ በምላስ እና ከምላስ በታች ባለው ሰውነት ክፍል ላይ ሲነሳ መዋጥ ማኘክ እንዲሁም ንግግርም ያስቸግራቸዋል። ለምሳሌ አንድ ድምጽ የመቀየር አይነትም ይኖራቸዋል። ሌላኛው ደግሞ ለአልሰር የምንለው ወይም ሶር የምንለው የመላላጥ ወይ መጋጣጥ የድድና የውስጠኛ የአፋችን ክፍል ይላላጣል። ከዛ በኋላ ደግሞ የመድማት በቀላሉ ይደማል። ያ ደግሞ መቆጣጠር የማንችላው ደም አንዳንድ ሰዎች ላይ ሊከሰት ይችላል ማለት ነው። መልካም እንግዲህ ካነሱት ሀሳብ ጋር በተያያዘ የኦራል ካንሰር ወይም የአፍ ካንሰር የምንለው ከጥርስ ሕመም ጋር የተያያዘ ነው ማለት እንችላለን። መልካም አንዳንዴ ምን ይሆናል? ብዙ ጊዜ የሚከሰተው ብዙዎቹ ያንን ስለብዙ ሰዎች ወደ ሕክምና ተቋም ሲመጡ ጥርሳቸው መነቃነቅ ሲጀምሩ ነው በአንዳንዶቹ ላይ እና ምንድነው የተነቃነቀውን ጥርስ ንቀል ሊሉ ይችላል። ነገር ግን በዋናነት ያ የተናነቃነቀው ጥርስ ከምን አንጻር የሆነው በምርመራ ተደርጎ መታየቱ አርፍ ጥርሱን ከመነቀል ባሻገር ምንድነው የሚሆነው ቅድም ለመግለጽ እንደመገርኩት የካንሰር በባህሪው የሴሎችን ከቁጥጥር በማባዛት እንዲሁም የአጥንትን የመብላት ባህሪ ስላለው የመንጋጋ አጥንታችን ደግሞ ጥርሶቻችን ጠንክሮ እንዲቆዩ ያደርግ ያንን ካንሰር ከተባላ በኋላ ሁሉ አብዛኛዎቹ ጥርሶች ይነቃነቃሉ። ያኔ ደግሞ ሰዎች የተነቃነቀውን ጥርስ ለመነቀል ብለው ወደ ጤና ተቋም ወይም ሊመጡ ይችላሉ እና በጣም የተያያዘ ነው ማለት እንችላለን። ስለዚህ የመደበኛ የሆነ የጥርስ ሕክምና ወይንም ክትትል ማድረግ የአፍ ካንሰርን በጊዜ ለማግኘት ወይም በጊዜ እንዲደረስበት ጠቀሜታው ምን ያህል ነው? አፍ ህክምና ክትትልን ማድረግ ለአፍ ካንሰር መከላከል ትልቅ ጉልህ ሚና ይጫወታል ማለት ነው። ምክንያቱም ብዙ ጊዜ አንዳንዴ እንዳልናቸው ካንሰር አንዳንዶቹ በመጀመሪያችሁ አንድ እስከ ሶስት ወር ህመም ላይኖር ይችላል። እባጮች ናቸው። በእኛ ማህበረሰብ ደግሞ ብዙ ጊዜ የተለመደ እባጭ ሲነሳ ወይ ክንታሮት እየተባለ የተለያዩ የባህላዊ ህክምናዎች ይሞከራሉ እና ከአንዱ ባህላዊ ህክምና ወደ ሌላ ሌሎች ደግሞ በባህል ከሚሰሩት ጋር ይሄዱና ያን ጊዜ ይቆያል። በዋናነት ስለዚህ በትልቁ ደግሞ ለካንሰር መከላከያውና እንትኑ ኤርሊ ዲያግኖስ ይባላል። በጊዜው ከተደረሰበት ፕሮግኖስ ወይም ከታከመ በኋላ የመዳኑ እድሉ ከፍተኛ ይሆናል። የ የጥርስ ህክምና ክትትል ወይም የአፍ ህክምና ክትትል ለአፍ ካንሰር መከላከል ትልቅ ሚና አለው ማለት እንችላለን። መልካም። እንግዲህ ምናልባት በተለየ ሁኔታ ይሄኛው ፆታ ወይንም ይሄ እድሜ ክልል ለአፍ ካንሰር ተጋላጭ ነው ማለት ይቻላል? አዎ፣ መልካም በጣም ጥናቶች እንደሚያረጋግጡ ከሆነ ያው በአብዛኛው ወንዶች ላይ ነው የሚበዛው። ከወንዶች ደግሞ በሬሾ ወይም በንጽጽር ስናስቀሙ ሁለት ለአንድ ከሶስቱ ሰው ሁለቱ ወንዶች ሊሆን ይችላል ማለት የመያዝ እድላቸው። ሌላኛው ደግሞ የዕድሜ ክልሉ ከ50 እና ከ50 ዓመት በላይ ሲሆኑ አብዛኛው የሚዲያን ኤቹ ለዚህ የመጋለጥ እድላቸው ከፍተኛ ነው። ተመልካቾቻችን ዛሬ ስለ አፍ ካንሰር የአፍ የፊትና የመንጋጋ ቀዶ ሕክምና ስፔሻሊስት ከሆኑት ዶክተር ታምሩ ካውጫ ጋ ውይይት እያደረግን እንገኛለን። ከውይይቱ ግንዛቤ እያገኛችሁ እንደሆነ ተስፋ እናደርጋለን። በመቀጠል እንግዲህ የአፍ ካንሰር ምርመራ በምን አይነት ሁኔታ ነው የሚደረገው? አፍ ካንሰር ምርመራዎች በአብዛኛዎቹ እንደ ሌሎቹ ካንሰር በሽታዎች ምርመራ ይደረጋሉ። የመጀመሪያው ኤፍንሲ የምንለው ነው፣ ወይም ፋይን ኒድል አስፓይሬሽን ሳይቶሎጂ ነው የሚደረገው። እሱም የሚደረገው በስነ ደዌ ስፔሻሊስት አግሞች ነው። ያን ከቦታው ናሙና ይወሰድና ምርመራ ይደረጋል። ከዛ በተጨማሪ ሌላው ደግሞ ትንሽ ጥወይም ኢንሲዥናል ባዮፕሲ በምንለው አካባቢ ከጤነኛው የሰውነት ለጤነኛው የሰውነት ክፍልና የኢንፌክትድ የሆነው ጋር አንድ ላይ ቆረጥና ለምርመራ ይላካል። ከዛ በኋላ ከምርመራው በኋላ ወጥቶ መጣ በዛ ልክ ለእንትን እንጠቀማለን ማለት ነው። ለሕክምናው ለማድረግ እንጠቀማለን። ሌላኛው ደግሞ በጣም ጥንት የኮና በጊዜ ከመጡ ብዙ ጊዜ የሚባለው ከሁለት ሴንቲሜትር በታች ከሆነ ዲያሜትሩ ምንድን ነው የሚደረገው? ሙሉ ይነሳና ከዛ በኋላ ለምርመራ ይላጋል በኦፕሬሽን ተቆርጦ ማለት ነው። በእንደዚህ አይነት ምርመራ ይደረጋል። ሌላው ደግሞ ያው ከዚህ ጋር እንደ ሳፖርቲቭ ወይም ደጋፊ ምርመራዎች፣ የሲቲ ስካን ምርመራዎች ሊያስፈልግ ይችላሉ። አልትራሳውንድ ወይም የሶኖግራፊ ምርመራዎች ሊደረጉ ይችላሉ። ምክንያቱም ብዙ ጊዜ ከአፍ ውስጥ የሚነሱ ካንሰር እና ቅድም ካንሰርም ለመተርጎም እንደመቆር ነው። ከአንድ ሰውነት ክፍል ተነስቶ ወደ ሌላኛው ሰውነት ክፍል ሲል የሚሰራጭ ለምሳሌ ብዙ ጊዜ ካፍ የሚነሱ የካንሰሮች ወዴት ነው የሚሄዱት? ወደ ቅርብ ወዳሉት የንፍፍቶች ወይም ሰርቫይቫል ሊንፍ ኖድ ሜታስታስ ሪጂናል ሊንፍ ኖድ ሜታስታስ እንላለን ስለዚህ ወደዚህ ስለሚሄደው ለነዚህም አልትራሳውንድ ሊያስፈልገን ይችላል ሲቲ ስካን ዊዝ ኮንትራስት ሊያስፈልገን ይችላል ሌላኛው ደግሞ በዋናነት የአፍ ውስጥ ካንሰር የሚሄደው ከዲስታንስ ሜታስታስ የምን ወደ ሳምባ ነው የሚሄደው ስለ ይህንን ለማረጋ እርግጠኛ ለመሆን በምንድን ነው የምናደርገው የቸስት ኤክስሬይ ወይም የደረት ራጅ በማስነሳት ሌላኛው ሁለተኛው ዲስታንት ሜታስታ ሳይቱ የት ነው ሆድ ውስጥ ስለሆነ አብዶመን አልትራሳውንድ ልናደርገው እንችላለን። በዚህ አይነት ምርመራዎች የአፉ ካንሰር መመርመር እንችላለን ማለት ነው። መልካም። እንግዲህ ሕክምናውን ወይም ምርመራውን በሁሉም ተቋማት ማግኘት ይቻላል? መልካም። ይሄ እጅግ ይከብዳል። ምክንያቱም አንደኛው ሙያው የሚያስፈልገው በሀገራችን ያለው የዚህ የስፔሻሊስት ባለሙያዎች ቁጥርም እጅግ ጥቅስ ስለሆነ በአብዛኛው በቴሪሸሪ ሆስፒታሎች ወይም በስፔሻላይዝድ ሆስፒታልና በጀነራል ወይም በአጠቃላይ ሆስፒታሎች ላይ ይገኛሉ። ነገር ግን ባለሙያ ጋር በየትኛው ጤና ጠቋም ሄዶ ደንብ ታካሚው ለካሳየ በኋላ እዛ ጤና ጣቢያ ወይም መጀመሪያ ሆስታል ላይ ያሉ ባለሙያዎች ካዩ በኋላ በሪፈራል ወደሚመለከተው ክፍል ሆስፒታል መላክ ይችላል። የአፍ ካንሰር ደረጃዎችና አይነቶች አሉት፣ ወይም የአፍ ካንሰር ደረጃዎች አላቸው። በደረጃቸው የሚደረጉ ቅድም እንዳናቸው አንደኛው በመጠናቸው በዲያሜትራቸው ከዛ ደግሞ ወደ ሰርቫይቫል ሊንፍ ኖድ ወደ ምንለው ሪጂናል ሊንፍ ኖድ ሲሄዱ እዛ ባሉት በዛ ልክ ስቴጂንግ ወይም ደረጃ ይሰጣሉ። ሌላኛው ደግሞ ቅድም እንዳልነው ወደ ሳምባ መሄዳቸው በዛ ልክ ስቴጅ ይደረግላቸዋል። ስቴጅ ዋን፣ ስቴጅ ቱ እና ስቴጅ ስሪ ይባላሉ። ስለዚህ በስቴጅ ዋን እና በስቴጅ ስሪ የተለያየ ምርመራ ከተደረጉ በኋላ ሕክምናቸውም በስቴጃቸው ይለያያል። አይነቶች ደግሞ ብዙ ጊዜ ቅድም እንዳልናቸው ከቦት ናሙና በመውሰድ በሂስቶሎጂካል ቫሪያንት የሚባላላቸው እና ብዙ ጊዜ የኦራስ ከምስል ካንሰር ወደ አምስት ሂስቶሎጂካል ቫሪያንት አላቸው። ይሄ በውስጥ ደዌ በማይክሮስፒክ በሆነ ምርመራ ሲደረግ የህዋሶቹ የተለያየ ደረጃ ልዩነት ስላላቸው በዛ ልክ ቫሪያንት የመጀመሪያው ሂስቶሎጂክ ቫሪያንት የምንለው ቬሪኮሳ ካርሲኖማ የሚባለው እና ብዙም ሌስ አግሬሲቭ ይባላል። ይሄ ወደ አካባቢ የመዛመድና አጠገቡ ያለውን ብዙ ጊዜ አግሬሲቭ ላይ አይደለም፣ ወደ አካባቢው ሴሎች የሚሰራቸው ከዛ ቀጥሎ ላግ ነው ያለው። እስካምስ ባዛሎይድ ካርሲኖማ ነው ባሉ በጣም አግሬሲቭ እና በተለይ ከቶባኮስ ስሞክሮች ትንባሁ የሚያጭሱ ሰዎች ጋር በጣም አግሬሲቭ የሆነ የሂስቶሎጂክ ቫሪያንት ኦፍ ስካምስል ካርሲኖማ ነው። ሶስተኛው ደግሞ ስፒንድል ሴል ካርሲኖማ ነው የሚባለው። ሌላኛው አራተኛው የአዲኖ ስካሜ ሴል ካርሲኖማ ነው። አምስተኛው ደግሞ አዲኖድ ስካሜ ሴል ካርሲኖማ ነው። ስለዚህ በዚህ በሂስቶሎጂካሊ ባቶሎጂካል ክላሲፊኬሽናቸው በአምስት ይካፈላሉ ማለት ነው። መልካም እንግዲህ፣ በምርመራ ይህ በሽታ እንዳለበት የተረጋገጠ ሰው ለተረጋገጠ ሰው ምን አይነት ነው ምን አይነት የህክምና ድጋፍ ነው የሚደረገው? መልካም፣ ይሄ በሽታ እነዚህ ምርመራዎች ከተደረጉ በኋላ አንድ ሰው በዚህ በሽታ መያሱን ከተረጋገጠ በኋላ ህክምናዎቹ እንደየ ስቴጆቹ ቅድም በደረጃችሁ ላይ የመጀመሪያ ስቴጅ ከሆነ እና ታካሚ ኤርሊ ወደ ህክምና በጊዜ ህክምና ተቋም ከመጣ በሰርጀሪ ብቻ በአካባቢ ያለውን በሪዘክት ወይ ሰርጅካል ሪዘክሽን በመደረግ ብቻ ሊድን ይችላል። ነገር ግን በስቴጅ ቱ ውስጥ ከገባ ከሰርጀሪም ባሻገር አብሮ የሚሰጡ የኬሞቴራፒ ወይም የካንሰር መድኃኒቶችና ራዲሽን ቴራፒ ሊሰጠው ይችላል። በጨረር ህክምና ሊሰጠው ይችላል። ሌላኛው ደግሞ በስቴጅ ስሪ እና ፎር ላይ ከደረሰ በእነዚህ ስቴጆች ላይ አንደኛ ይሄ ስቴጅ የመጀመሪያ ሌላኛው ስቴጅ ሲሰራ ትል ብዙ የሰውነት ክፍል ስለሚያጠቃ፣ ለምሳሌ ካንሰሩ ከአፍ ከሆኑ አንጻር አንደኛ ብዙዎቹ ምን ይሆናሉ? አሁን ወደ ጭንቅላታችን የሚሄደው ትልቁ የደም ወይም ኢንተርናል ካሮት የምንለው ስር ላይ ኢንቮልቭ ሊያደረግ ይችላል። ስለዚህ በነዚህ ጊዜ የኦፕሬሽን ሲሰራ ሪስክ ቤኔፊት ሬሽዮ በጣም የመጎዳቱ ወይም ያ ብሌድ ቬዘሉ ከተነካስ ታካሚ ሊሞ ስለሚችል ምንድን ነው የሚደረገው? መጀም በጨረር እና ና በኬሞቴራፒ ብቻ ሰርጀሪ ላያስፈልጎ ይችላል። አንደኛ ሁለተኛ ደግሞ ወደ ጭንቅላት ወደ ሳምባ ከሄደ በኋላ ከዛ በኋላ የሚደረገው ኬሞቴራፒ ና ፓሌቲቭ ኬር በሚባለው ሕክምና ነው የሚደረገው መንከባከብ ህመሙን ማስታገስ እና የሚሰጡ ለምሳ ቀደም እንዳን አንደኛው አሁን የምላስ አካባቢ ከሆነ ምላስ በጣም መዋጥ መብላት አይችልም። ስለዚህ መተንፈስም ሲያስቸግር የተለያዩ የመተንፈሻ ለምሳሌ ወይ ትራኬስቶሚ በመስራት በውጭ በኩል በትራኪያውን በመክፈት ሰርጅካ መተንፈሻ አጋል ለሱ እንደገና መፍጠር ነው እና ማስታመም ነው የሚሆነው እንጂ ሌላ ሕክምና ማድረግ አንችልም። በስቴጅ ፎር እና ስቴጅ ስሪ ላይ የደረሰ ደረጃ ላይ የደረሰ የካንሰር በሽታ ስለዚህ፣ እንደ ደረጃቸው ሕክምናቸው ይለያል ሕክምናቸው ይለያያል። ይሄ ማለት ሙሉ ለሙሉ የሚድንበት ሁኔታ አለ ባለበት እንዲቆም የሚደረግበት ሁኔታ አለ እና ህመሙን ለማስታገስ የሚደረግበት ሁኔታ ነው ያለው ማለት ነው። በጣም አሪፋ በዋናነት የስቴጅ ዋን ከሆነ ገና ሳይዙም ትንሽ ስለሆነ በሰርጀሪ ብቻ ታክሞ ይድናል። ሌላኛው ግን ደረጃ አራትና ደረጃ ሶስት ከደረሰ እንዳልነው ወደ ተለያየ ሰውነት ክፍል፣ ወደ ጭንቅላት መሰራጨት እድል ይችላል። ወደ ሳምባም ስለሰራጨ እና ሌሎች ደግሞ በጣም ቫይታል ስትራክቸርስ የምንላቸው የሰውነት ክፍሎች ነርቮችንና የትልልቅ የደም ስሮችን ኢንቮልቭ ካደረገ የእነሱ የምናደርገው በጨርነን ነው የምናክመው እንጂ በኦፕሬሽን መስራት ስለማንችል ያንን እንደየደረጃው ለያያ ነው ህክምናቸውም። እንግዲህ ያልታከመ የአፍ ውስጥ ካንሰር መጨረሻ ላይ ሊያደርስ የሚችለው ጉዳት ምንድን ነው? ያው እንደሚታወቀው ካልታከመ ምንም ጥያቄው ይገላል። ግን ሲገልም ደግሞ በጣም አሳቆ ነው የሚገለው። እንዳልነው እንዴት ይገላል? ወደ የኳሊቲ ኦፍ ላይፍ የሚባል ኮምፕሮማይዝ ያደርጋል ሁለተኛ የአኗራ የህይወታችን የጥራት ኮምፕሮማይዝ የማድረግ እድል አለው። ሌላኛው ደግሞ ወደ ሌሎች የሰውነት ክፍል ስለሚሰራጭ ለምሳሌ ወደ ሳንባ መተንፈስ ያቅተናል። ስለዚህ በዋናነት የመጨር ኮምፕሊኬሽን አብዛኛው ይገላል ማለት ነው። እንግዲህ ዶክተር ስለ አፍ ካንሰር ብዙ ብለዋል፣ ብዙ አስረድተውናል እና የአፍ ካንሰርን በጊዜ መከላከል ይቻላል። በዋናነት ሪስክ ፋክተር ወይም ተጋላጭ የሚባሉ ከነዛ እንትኖች መራቅ ነው። የመጀመሪያው ትንባሆ አለማጨስ፣ ሁለተኛውና ዋነኛ ደግሞ አለመጠጣት ወይም አለመጠጣት ነው። ሌላኛው ደግሞ አሁንም በዚህ ዘመን ስፔሻሊ በዚህ በ21ኛው ዘንጀሬ ላይ ቅድም የኦንጎጀኒክ ቫይረስ የሚባለው በሚባለው ቫይረስ ደግሞ የእሱን ክትባት በመውሰድ ለምሳሌ ያህል አሁን እየተደረገ ያለው ይሄኛው የቫይረስ አይነት የኤች ቢቪ ወይም ሁማን ባብሎማ ቫይረስ ሲክስትን የሚባለው ቫይረስ በክትባት መከላከል ይችላል። የምታስታውስ ሲሆን ብዙ ጊዜ አሁን በማህፀንና ፅንስ ስፔሻሊስቶች የማህፀን በር ካንሰር ለመከላከል ተብሎ ስክሪን ይደረጋል፣ ምርመራዎች ይደረጋል በዛው ልክ። ስለዚህ ይሄንን ይሄ ተመሳሳይ የቫይረስ ዝርያ ነው ይህንን የአፍ ካንሰር የሚያመጣ። ሰው ይህንን ክትባት በመውሰድ ሁለተኛ ደግሞ ፔሬዲክ የሆነ ምርመራ የአፍ ውስጥ ምርመራ ማድረግ ከዛ ባሻገር ደግሞ የሚያጭሱ ሰዎች ካሉ ማጨሱን እንዲያቆሙ ይመከራል። እና መከላከል ካል ደግሞ ኤርሊ ወደ ጤና ተቋም መሄድ በዛም ያለውን እንትኑ መቆጣጠር እንችላለን መልካም እንግዲህ አብዛኛው ማህበረሰብ ዘንድ ስለ በሽታዎች ያለው ግንዛቤ አነስተኛ ነው ማለት ይቻላል እና ምናልባት ከዚህ ጋር በተያያዘ ስለ አፍ ካንሰር ተያይዞ በህክምና ላይ የህክምና አገልግሎት በሚሰጡበት ሰዓት የሚያጋጥሞ የህዝብ የሚያጋጥሙ የተሳሳቱ አመለካከቶች ምንድን ናቸው መልካም በጣም የተቸገር ነው ይሄኛው። በማህበረሰባችን ውስጥ ያለው የተሳሳት አመለካከቶች ናቸው። በዋነኛነት ቅድምም ለማውራት ሞክር ያለው ይሄ ብዙ ጊዜ ከአፍ የሚነሱትን እባጮች ምን ብለው ኬንታሮት ብሎ ነው የሚጠሩት እና ያንንን በባህላዊ መንገድ ነው ለማከም የሚሞክሩት። ከዛ በኋላ ከሁሉ ነገር እድል ከጨረሱ በኋላ ነው ወደ ህክምና ተቋም መጡትና ቅድም እንዳናቸው ደግሞ ወደ ደረጃ ሶስትና አራት ከደረሰ በኋላ ወደ እኛ የሚመጡ ስለዚህ ይህንን እንደ ባለሙያ የምንመግረው ለማህበረሰባችን መሆን ያለበት የትኛውም አይነት ከአፍ ውስጥም በሌላኛውም የሰውነታችን እባጮች ያልተለመደ እባጮች ሲታዩ ቀስ ብሎ እየጨመሩ ሲመጡ እና ህመም ምጊዜው ላይኖር ይችላል። እያመሙ እያመሙም ቢሆን ቶሎ ብሎ ወደ ጤና ተቋም መምጣትና ለባለሙያ ማሳየት ከዛ በኋላ ምርመራ ተደርጎ በህክምና ተቋም ቢታከሙ ይሻላል ብዬ እመክራለሁ። የአፍ ካንሰር ግንዛቤ ቢኖረው መልካም ነው፣ ለመከላከሉም ይረዳናል። እና በተለይ በጤና ላይ የተሰማሩ የጤና ባለሙያዎች ብዙ ጊዜ ከጥርስ ሕክምና ጋር ተያይዘና ከዚህ በፊት ብዙ እንደ ትኩረትም ስላልተሰጠ ብዙ ማህበረሰባችን በዚህ ነገር በጣም እየተጎዳ ስለሆነ እንደ ማንኛውም ሕክምና ከአፍ ውስጥ ለሚነሱ እባጮች ወይም እብጠቶች ወይም የትኛውም አይነት ይሄ አልሰር ወይም መጋጋጥ ሲሆን ቶሎ ብለው ወደ ጤና ጠቋም ምክር እንዲሰጡ፣ ሌሎችም እነሱም ካገኙ ደግሞ በማህበረሰቡ ውስጥ ይሄ አወርነስ ክሬት ቢደረግ ብዬ እመክራለሁ። ምናልባት ዶክተር፣ በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ? ማህበረሰባችን በጣም እኛም ለሕክምና ለሙያው የምትቸገርንበት ብዙዎቹ ይመጣሉ ሊታከሙ ከዛ በኋላ ይህንን ሁሉ ቅድም ያልናቸውን የባዮፕሲ ምርመራ ካደረግን በኋላ የሲቲ ስካንም ራጅም ካስነሳን ና ውጥቶችን አንድ ላይ ካደረግን በኋላ የበሽታ ሁኔታ ለታካሚዎቻችን ሲንናገር በጣም የመደንቀጥ እንትን አላቸው። ሁለተኛ ደግሞ እኔ በጣም በህክምና ላይ እንደ አንድ የቀዶ ህክምና ባለሙያ መሆን የሚቸገረው የአማርኛው ቃል ኦፕሬሽን የሚለው ወርድ በጣም ሰዎችን ፍርሃት ውስጥ ነው የሚገተው እና ተስፋ ቁርጦ ይመለሳሉ። ቅድም እንዳልነው የመጀመሪያ ፕራይመሪ የ የአፍ ካንሰር ህክምና ኦፕሬሽን ነው። በተለይ በስቴጅ ዋን ከሆነ ኮምፕሊትሊ ሪዘክት ተደርገው ወይም በኦፕሬሽን ይነሳና ኮምፕሊት ሰውዬ ወደ ኖርማል ጤናማ ማድረግ ይቻላል። ስለዚህ ነገር ግን እኛ የተቸገር ነው፣ ሰዎች ስለ ኦፕሬሽን የሚለውን ቃል በጣም ነው የሚፈሩት የሚደነግጡት። እና ስለዚህ ከዚህ በፊት ስለ ኦፕሬሽን የተለመደው የተሳሳተ አመለካከት ስለነበረ ብዙ ጊዜ እኛም ልጅ እያለን እና ገና የሚሰማን ኦፕሬሽን የገባ አብዛኛው እንደሚሞት ብሎ ነው ማህበረሰባችን እያሰበ ያለው። ነገር ግን በዚህኛው በአሁኑ ዘመን ብዙ ዘመናዊ መሳሪያዎች ባሉበት ብዙ ምርመራ ባሉበት ለታካሚው ሁሉም ምርመራ ተደርገውና በብዙ ጥንቃቄ ነው አንድ ታካሚን ወደ ኦፕሬሽን ክፍል ይዘን የሚገባው። እና ስለዚህ ከዛ በፊት ምን አይነት ተጋላጭ የታካሚው ሕይወት ላይ አደጋ ሊጥለም የቻለው ምን አይነት ችግር አለ፣ ያን ሁሉ መርምረን አጥንተን ከዛ በኋላ ከታካሚው ጋር በመነጋገር ወይም በመወያየት ያለነው ሪስኮች እናወራለን። ከዛ በኋላ ደግሞ የእነሱን ሀሳብ ጨምረን ስለሚንሰራ ማህበረሰባችን ቢያንስ ያ ሲባል ባይደነግጥ፣ ባለሙያው ደግሞ ምክንያቱ ያንን ሪስክ ሁሉ አሰብ ሳያደርግ ወደ ኦፕሬሽን እንደማይሄድ ያንንን በማሰብ በዚህ አይነት ግንዛቤ ውስጥ ሆነ ወደ እኛ እንዲመጡ እንመክራቸዋለን። ካሉት ውስን ሰዓት አመቻችተው ስቱዲዮ ድረስ ተገኝተው ግንዛቤዊ ገለጻ ስለሰጡን እናመሰግናለን። እንግዲህ ተመልካቾቻችን፣ ዛሬ ስለ አፍ ካንሰር በንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአፍ የፊትና የመንጋጋ ቀዶ ህክምና ስፔሻሊስት ወይም ኦራል ኤንድ ማክሲሎፋሻል ሰርጀን ከሆኑት ዶክተር ታምሩ ካውጫ ጋ የነበረን ቆይታ ይህንን ይመስል ነበረ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ መብረካ ደሳለኝ ነኝ። በሌላ ርዕሰ ጉዳዮች እስከምንገናኝ በጤና አይቆዩም።